አስታወስኩት ስንቱን፣ አሰብኩት ልቤን በትዝታ ወዲያ የላኩት፣ አንዴ በመከራ ዋሃ አንዴ በደስታዬ ስንቱን ያሳየኛል። ከዚህ በኋላ ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ የእኔ ፋሚሊዎች በሀገር ውስጥና በሀገር ውጪ ያላችሁ ሙስሊም ክርስቲያን በሙሉ እንዴት ናችሁ? ያው እኔ ዛሬ በጣም ከፍቶኝና በብዙ ነገሮች ተበድያለሁ። የምሬን ነው የምላችሁ። አንዳንድ ጊዜ ሴት ልጅ ስትሆኑ በጣም ከባድ እናንተ ላይ የሚደርሰው ጫና ጉዳት እና ማንም የማይረዳችሁ ጊዜ አለ። ዴቭም እንደዛ ቪዲዮ በጣም ብዙ የሚያዋርድ ቪዲዮ ይለቃል ብዬ አላሰብኩም ጭራሽ። በጣም ብዙ ቪዲዮ ነው ቤተሰብ ጋር ቀይሞኛል። እናት አባቴ ጋር በጣም ነው የተጣላሁት። ጓደኞቼ ጋር፣ የክላስ ጓደኞች መጠቋቆሚያ ነው ጭራሽ የሆንኩት የሆንኩትና በጣም ነው የሚያስጠላው ስሜቱ የማንም መተቋቋሚያ መሆን ለዛም እናንተ በማታውቁት ነገር በጣም ከባድ ነው። የምሬ ነው ጭራሽ ከና ቪዲዮ ከና መቀመጡ ከና መቀረጹ ከና መብሰቱ፣ በቃ ጭራሽ ሙሉ ለሙሉ በቃ ማቁ ነገር የለም በጭራሽ። ኮሜንት የሚያነበብኩት እንጃ። በራሴ በጣም አዝኛ፣ ለፋሚሊ የምሬ ነው እና ፋሚሊ የምር በጣም ከባድ ነገር ነው እያሳለፍክ ያለውት። አሁን ላይ ማንም የሚረዳኝ ሰው የለም። ጓደኞቹ የቅርቤ እህቴ የምላት ሁሉ አይን ሽም ማየት አልፈልግም ብላኛለች። እና በጣም ከባድ ስሜት ውስጥ ነኝ። ቢያንስ እናንተ አሁን ለእኔ ትረዱኝ ያላችሁ፣ ታማክሩኝ ያላችሁ ቢያንስ ምን እንደማረግ እናንተ እንድትነግሩ ብዬ ነው እንጂ አሁን ላይ ምንም የማውቀው ነገር የለም። አንድ ሰው ጋር ሄጄ ላናግር ምለው ሰው የለም። ዴቫ ራሱ ጋር ያለው ነገር ታውቃላችሁ እና እሱንም እጂ ማናገር አልችልም። በቃ እንደ አይነት ጥያቄ ነው የምጠይቀኝ። እሱ እራሱ በቃ እናርግ እናርግ ብቻ ነው። እኔ እውነት እሱ ጋር አደጋግሜ ራሱ ሲሄድ የነበረው በቃ እሱን ጨርሼ ላጣው አልፈልግም። በጭራሽ በጣም ነው የማፈቅረው። በቃ ለእሱ ኃይለኛ ስሜት መናገር አልችልም። የምሬ ነው። አንዳንድ ጊዜ ፍቅር ውስጥ ያላችሁ ሰዎች፣ በተለይ ሴቶች ትረዱኛላችሁ። የምሬ ነው። በጣም ከባድ ነው። እኔ እሱን እምቢ ብዬ ከእሱ ጋር መቃረን ጠፍቶኝ አይደለም፣ ግን በቃ እሱ ጋር ሄጄ አይኑን ማየት ብቻ ለን የሚሰጠኝ ስሜት አለ ነው። በቃ ምንም ነገር ባንነጋገር እራሱ የሆነ ስሜት አለው። ብቻ አሁን ላይ በዙሪያ ያለ ሁሉ ነገር፣ ሁሉም ነገር ጠመብኛል። የምሬኝ ነው በጣም ነው የሚያሳፍረው። የምሬኝ ነው ግን አንድ ነገር ግን ልነገራቸው የምፈልገው ነገር እኔ ዴቪን አጥቼ መኖር አልችልም። እውነቱን ለመናገር በቃ በምንም ተአምር የፈለገውን ነገር ያድርገኝ፣ የፈለገውን ነገር ይሁን እሱ ችግር የለውም። ግን በቃ ከኔ እንዲለይ ግን አልፈልግም። እሱ ምንም ይሁን ምን በቃ የኔ ብቻ እንዲሆን ነው የምፈልገው። የምር እኔ እሱ ጋር በጣም ብዙ ነገር አሳልፈናል፣ ከምነግራችሁ በላይ በጣም ብዙ ነገሮች ተባብለናል። እኛ እኔና እሱ መድረስ የምንፈልግበት ቦታ በጣም ሩቅ ነው። የምሬ ነው እንደ አንድ ፍቅረኛ አማቾች የምናስበው ነገር አለእና ድንገት ተነስቶ ሆነ እንጃማ እንደሚመክረው አላውቅም ማን የቅርቡ ሰው እንዳናገረው ሲሆን እንጀማቆ ነገር የለም። ማን ብዬ የምጠረጥረው ራሱ አላውቅም። እና ፋሚሊ በቃ እሱ የሚያውቀው እናርግ ነው ድንግልና ስጪ ነው በቃ ጭቅጨቃ ነው። እኔ እሱን ነገር ማድረግ ፈርቻ አይደለም፣ ወይም ደግሞ እሱን ብቻ አላውቅም። ራሴ ጋር ተነጋግሬ እሺ ብዬ ስሄድ እዛ ስደርስ ደግሞ አይሆንም እረፊ ነው የሚለኝ እና ውስጤ ሆነ ራሴ ላዳምጠ ሁሉ አልቻልኩም። እሱ ጋር ሰው ሌላ ነው የምሆነው። በቃ እሱ ጋር ሂጅ ላደርግ በቃ የሚፈልገውን ነገር ልሰጠው ሄድና በቃ ሲስመኝ ሲናካኝ ምናምን በቃ በጣም ነው የምደናገረው። ምን እንደማደርጉ ሁሉ አላውቅም፣ ብቻ ይጠፋኛል። ከዛ በቃ አልፌ እንደማልፈልግ ነው የምነግረው። በኔ ቦታ ሆናችሁ ብታዩት በጣም ከባድ ነው። በቃ ያለው ነገር ነው እንጂ እንደዚህ የማስረዳችሁ ነገር አይደለም። ፍቅር በጣም አዛ ነው፣ ምሬ ነው። እንደዚህ ቢያችሁ ለሰው የምታስረዱት የምታማክሩት ነገር አይደለም። በቃ የራሳችሁ ስሜት ነውና በጣም ከባድ ነው። ቤተሰብ ጋር አሁን ያለሁበት ነገር ጓደኛ ጋር እሱ ደግሞ ማጣት ደግሞ አልፈልግም በጭራሽ በጭራሽ። እኔ በሕይወቴ ያሉትን ሰዎች በሙሉ ባጣ ይቀለኛል። እና በስ አሁን እሱ ያለው ያለው በቃ የምልሽ ነገር አድርጊ፣ መቼም ልተውሽ አልችልም፣ እንደምትጅኝ አረጋግጣለሁ ነው እያለ ያለው። እና በቃ የሚፈልገውን ነገር ሰጠዋለሁ፣ አማራጭ የለኝም። እሱን ማጣት በጭራሽ አልፈልግም እሱ ጋር ሄዳለሁ እና ፋሚሊ በቃ የሆነ ነገር በሉኝ። ምን እንደማድረግ አላውቅም። በቃ መሀል ጭንቀት ውስጥ ነው ያለሁት። ነገሮች እንዴት ማስተካከል እንዳለብኝ አላውቅም። በቃ ዴቭ ጋር ሄጄ የሚፈልገውን ነገር መስጠት ነው የምፈልገው። ከዛ በኋላ በቃ አብረን የምንሆንበት ነገር ማስቀጠል ነው የምችለው ከዚህ በኋላ።

ያ በጣም ሲላ ከፋይ ነው። የምሬ ነው። ፋሚሊ አሁን እቤት ነው ሊሆን የሚችለው። እና ትንሽ ማሚ የለችም፣ ታውቃላችሁ። አሁን በስ እቤት እጪ ወደ ሰራርቼለት ምናምን ነገር ባስደስተው ደስ ይለኛል። የምሬ ነው። እና እንሂድ እስኪ ፋሚሊ፣ በቃ ተከተሉኝ እሺ ፋሚሊ። እስኪ እንየው እዚህ የለም።

መድኃኔዓለም አባቴ፣ ፋሚሊ ምንድን አየሁት? አይሆንም። መድኃኔዓለም አባቴ ነው። እንዴት እንደዚህ ያደርጋል? በኢየሱስ ወደም ነው እስቲቭ ነው ሚገባም። በኢየሱስ ምን እያደረገ ነው? ፋሚሊ ወይኔ

ቁጭ ብለን ነው ያገኘሽ። ሆኔና ጋር ያለውን ነገር ምን ለመሀላችን ምንም እኮ አልገባም። ቁመት እየጠቀኝ ነው፣ ቁመት መለካከት ነው ብለን

እኔ ለማናደድ ነው፣ እኔ ለማናደድ ነው፣ ለማትከን ነው፣ እኔ ለማዋረድ ነው ይዘሽ የመጣሽው ካሜራ። ዋንያስ ምንም፣ እኔ ምንም ነገር ያደረግኩት ነገር የለም። ባላየሽው ነገር ነው። ነገር በለለልበት እኮ ነው። ምንም ነገር የለም፣ ምንም ነገር የለም ማለት

ስጀመር እኮ አሁን ደረስኩበት እኮ አሁን ደረስኩበት እስኪ ኢልዳና ምንም እታቂው ነገር የለም ገና ልጅ ነሽ አንቺ እኮ እስኪ ልቀቀኝ እኮ ቁመት መለካካት ነው ሌላ ነገር አይደለም ቁመት እኔ እና አንቺ ጥሩ ነው ሂድ ገባ እየጠበቀችኝ እኮ ነው አዳምጪኝ በሌላ ነገር እኮ አይደለም ዝም ብለን እኮ ቁመን ምናምን እኮ ሂድ እኮ አልኩ እኔ እዚህ ሆነ ምንም እታቂው ነገር የለም ኢልዳና ቆይ ተረጋጋ ገባኝ። ምንም የማውቀው ነገር የለም። ምንም የማውቀው ነገር የለም። ምንም ነገር እኮ የለንም። ወንድም አውቃለሁ። ምንም ችግር የለም። ሂድ

አሽሙር ምንም አይሰራልሽ። አሁን ለመረዳት ሞክሪ። ምንም ነገር የለም እያልኩሽ፣ ምንም አልረዳም። ላስረዳሽ ይፋ ሊቀቀኝ እኔ ያላሽኩሽ እሺ፣ ወደዛ አሁንልኝ ነው